የትምህርት ስብራትን ለመጠገን በቅድመ መደበኛ ደረጃ ትምህርት ላይ ትኩረት መሰጠት እንዳለበት ተገለጸ። የከምባታ ዞን የትምህርት ታድሶ ንቅናቄ መድረክ በሽንሽቾ ከተማ ተከናውነዋል። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ የተከበሩ አቶ አንተነ ፈቃዱም እንደ ሀገር ብሎም እንደ ክልል ያጋጠመውን የትምህርት ስብራት ለመጠገን ፖሊሲ በመቅረጽ በርካታ ስራዎች እየተሰሩ መሆናቸውን ገልጸው በክልሉ በቅድ መደበኛ ደረጃ ትምህርት ላይ መምህራንን ከማብቃትና የትምህርት መሰረተ ልማትን ከማሟላት አኳያ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። የትምህርት ስብራት ገጥሞናል። ይህንንም ለማስተካከል በአገር ደረጃ የትምህርትና ስልጠና ፖሊሲ ተሻሽሏል። ያንንም በማስከተል የስርዓተ ትምህርት ማሻሻያ ተደርጓል። በአዲሱ ስርዓተ ትምህርት ደግሞ መጻሕፍት ተዘጋጅተው ተማሪዎች እንዲማሩ ምቹ ሁኔታ እየተፈጠረ ነው ያለው እንግዲህ አንዱ በዚህ በአዲሱ የትምህርትና ስልጠና ፖሊሲ እሱንም ተከትሎ በአገራችን የትምህርት አዋጅም ጭምር በኢፌዴሪ ሕዝብ ተወካይ ምክር ቤት ጸድቆ ወደ ስራ ተገብቷል ማለት ነው። በዚህ እንግዲህ አንዱ ለትምህርት ስብራት መንስኤ የሆነው በተለይ የቅድመ አንደኛ ትምህርት በአገር ደረጃ ደረጃውን የጠበቀ አለመሆኑን በአገር ደረጃም ጥናት ተደርጓል። ከግንዛቤ ተወስዷል። እንዲሁም በክልላችንም ለቅድመ አንደኛ ትምህርት የተሰጠው ትኩረት በቂ አለመሆኑን እና ቅድመ አንደኛ ላይ የሚሰጠው ትምህርት የትምህርት ቤቱ አደረጃጀት፣ አስፈላጊ ፋሲሊቲዎች፣ ግብአቶች ይህንን የሚያስተምሩ መምህራንን ከማብቃት አንጻር አጠቃላይ የቅድመ አንደኛ ደረጃ ትምህርት ትኩረት ያላገኘ መሆኑን ከግንዛቤ ውስጥ ገብቶ እንደ አገርም እንደ ክልልም ቅድሚያ ተሰጥቷል ማለት ነው በአሁኑ ጊዜ የክልሉ ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ የተከበሩ አቶ አንተነ ፈቃዶ አክለውም በቅድመ መደበኛ ደረጃ ትምህርት ላይ ትኩረት ያደረገ የከንባታ ዞን የትምህርት ታድሶ ንቅናቄ መጀመሩ በዞኑ የታየውን የትምህርት ውጤት ችግር ለመቅረፍ አጋዥ እንደሆነም ጠቁመዋል። እንደ ክልልም ልዩ ትኩረት ሰጥተን ለቅድማንኛ ትምህርት እየሰራን ያለ ነው። ዛሬ እንግዲህ በከንባታ ዞን ነው የምንገኘው። በከምባታ ዞን ውስጥ የከምባታ ትምህርት ሪፎርም ንቅናቄ ወይም ከምባታ ኤጁኬሽን ሪፎርም ሙቭመንት በሚል ይሄን በይፋ ማስጀመሪያ መርሃ ግብር ነው። እንግዲህ በዞኑ በሰነዱ እንደቀረበው የቅድመ አንደኛ ትምህርት እንግዲህ እንደ ሌሎቹ እንደ ክልሉ ዞኖች አካባቢዎች የቅድመ አንደኛ ትምህርት ትኩረት አለማግኘቱን፣ በቅድመ አንደኛ ደረጃ ተማሪዎች በአግባቡ መማር ባለመቻላቸው የትምህርት አፈጻጸማቸው እየቀነሰ ፍላጎታቸው እየቀነሰ እየሄደ መሆኑን በቂ የቅድም አንደኛ ትምህርት ቤትም ባለመኖሩ ባለመኖሩ ከትምህርት ገበታ ውጭ የሚሆኑ ተማሪዎች መኖራቸው ቅድም አንደኛን ሳይማሩ ወደ አንደኛ ክፍል የሚገቡ ተማሪዎች መኖራቸውን እንግዲህ ቅድም ላልነው ለትምህርት ስብራት መሠረቱ የቅድም አንደኛ ትምህርት ነው እና የቅድም አንደኛ ትምህርት ላይ በተገቢው መስራት ባለመቻሉ በክልል አቀፍ 8 ክፍል ፈተናም በአገር አቀፍ 12 ክፍል ፈተናም ዝቅተኛ የሆነ ውጤት ዝቅተኛ የሆነ መምጣቱን ከግንዛቤ ወስዷል ማለት ነው ዞኑ። ያም ብቻም አይደለም። ብቁ ተወዳዳሪ ዜጋ ለመፍጠር እንዲቻል የቅድመ አንደኛ ትምህርትን ማጠናከር ወሳኝ መሆኑን በደንብ ሰነዱ ላይ ቀርቧል ማለት ነው። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረገሼቱም የትምህርት አዲሶ ንቅናቄ ፎረም ዋና ዓላማ ትምህርት ላይ የጥራት ለውጥ ለማምጣት በማለም የተዘጋጀ መድረክ እንደሆነ ጠቁመው፣ በቅድመ መደበኛ ትምህርት ላይ ትኩረት በመስጠት ብቁና ጠንካራ ዜጋን ለማፍራት በዞኑ የተጀመሩ ስራዎች ተጠናክሮ እንደሚቀጥሉም ተናግረዋል። የዚህ ምክክር መድረክ ዋና ዓላማ ትምህርት ላይ የጥራት ለውጥ ማምጣት ነው። ይሄ ትምህርት ላይ የሚጀምረው ደግሞ ከቅድመ መደበኛ ትምህርት ቤቶች ነው የሚጀምረው። በዚህ መድረክ ላይ በዚህ ምክክር መድረክ ላይ በዋናነት መሰረት አድርገ የምንነጋገረው በቅድመ መደበኛ ትምህርት ቤቶች የሚማሩ ተማሪዎች ተገቢውን ትምህርት አግኝተው በዛ ደረጃ ማወቅ የሚገባቸውን አውቀው፣ ፊደል ለይተው፣ ማስላት ችለው፣ አካባቢያቸውን አውቀው ለአንደኛ ክፍል ብቁ ሆነው እንዲሸጋገሩ ማድረግ ነው። በቅድመ መደበኛ ደረጃ ብቁ የሆነ የተሸጋገረ ህፃን አንደኛ ክፍል ሲገባ አይቸግረውም። ሁለተኛ ክፍል ሲገባ አይቸግረውም። ከዛ በላይ ያሉ ክፍሎች ውስጥ የሚሰጡ ትምህርቶችን በቀላሉ የሚረዳ የሚያውቅ መምህሩ የሚያስተምረውን ተከትሎ የሚያውቅና በቀጣዮቹ ትምህርት ደረጃዎችን ብቁ ጠንካራ ትውልድ እንዲፈጠር ያደርጋል ማለት ነው። በዞኑ የትምህርት ጥራትን ለማረጋገጥ በሚደረገው ጥረት ሆልት ኢንተርናሽናል መንግስታዊ ያልሆነ ተቋም እያደረገ ላለው ድጋፍ ምስጋናቸውን ያቀረቡት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረገሼቱም ሌሎች መንግስታዊ ያልሆኑ ተቋማትና ባለድርሻ አካላት ለዞኑ ትምህርት ውጤታማነት የበኩላቸውን ድጋፍ እንዲያደርጉም ጥሪ አስተላልፈዋል። በዚህ ምክር መድረክ የምንነጋገረው ህብረተሰቡ በየአካባቢው ላሉ ትምህርት ቤቶች እነዚህ ተማሪዎች በልተው አእምሯቸው ዳብሮ መማር እንዲችሉ መደገፍ ያስፈልጋል። ይህንን ከህብረተሰቡ እንጠብቃለን። ማምራንን እኛ እንቀጥራለን፣ እኛ እናሰለጥናለን። ማምራን ቀለም ያስተምራሉ። ማህበረሰቡ ደግሞ እነዚህ ልጆች የሚበሉትን ምግብ ማቅረብ ያስፈልጋል ማለት ነው ከዛ ውጭ የተለያዩ መንግስታዊ ያልሆኑ ድርጅቶች አሉ። ይሄኛውን ምክክር መድረክ እንድናዘጋጅ የተባበረን ሆልት ኢንተርናሽናል ነው። ሆልት ኢንተርናሽናልን በዚህ አጋጣሚ ማመስገን ያስፈልጋል። በጣም ብዙ መንግስታዊ ያልሆኑ ድርጅቶች በዞናችን ውስጥ አሉ። እነዚህም ድርጅቶች ልክ እንደ ሆልት ኢንተርናሽናል በዚህ ስራ ውስጥ እንዲሳተፉ እንጋብዛለን። ይሄ በጣም ትልቅ ስራ ስለሆነ ማለት ነው። ትምህርት ለግብርና፣ ለሕክምና፣ ለምህንድስና ለሁሉም ነገር መሰረት ነው። በህፃንነቱ ታንጾ ያደገ ልጅ ህብረተሰብን የሚደግፍ ሀገር የሚገነባ ነው የሚሆነው። የከምባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጌቻሞ በዞኑ በትምህርት ዘርፍ የገጠመውን ችግር ለመቅረፍ ባለፉት ሁለት ዓመታት በስርዓተ ትምህርት ለውጥ በመምህራንና በትምህርት አመራር አቅም ግንባታ ብሎም የትምህርት መሰረተ ልማት ከማሟላት ረገድ ጠንካራ ስራዎች መሰራታቸውን ገልጸዋል። ትምህርት ስብረት ላይ እንዳገር የገጠመ ችግር አለ። በዚህም ማሳያ የሚሆነው ያለፉት ሁለት ዓመታት እንደ ሀገር የተማሪዎች ውጤት በእጅጉ የቀነሰበት ሁኔታ አለ። ይህ ሁኔታ ደግሞ እንደ ዞናችንም ያው ተጽዕኖን ያሳረፈ በመሆኑ እንደ ሀገርም ያው ውጪ ሁኔታዎች ተፈጥረዋል። ይህን ስብርን ለመጠገን ከነዚህም ፍኖተ ካርታን የመቅረጽ ነገር በአዲስ መልክ ስርዓተ ትምህርትን ከመቀየር የትምህርት መዋቅሩን እና አቅም ከመገንባት ያው ማለት ርዕሰ መምህራን፣ ሱፐርቫይዘሮችንና የትምህርት ባለሙያዎችን አቅም የመገንባት ስራዎች በስፋት እየተሰሩበት እና ይገኛል። እንደ ክልላችንም እንደ ዞናችንም ይህ ስራ በተመሳሳይ ሁኔታ እየተሰራ ነው ያለው እና በዚህና በመሰል ጉዳይ እየተመዘገቡ ያሉ ውጤቶች ያሉ በዞኑ የትምህርት ስብራትን ከመጠገን አንጻር በተሰሩ ስራዎች እየተመዘገቡ ያሉ ለውጦችን ለማጠናከር በቀጣይ በትኩረት እንደሚሰራም የዞኑ ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ ተናግረዋል። 2015 በስምንተኛም በአስራ ሁለተኛም ዝቅተኛ አፈጻጸም የነበረው በ2016 ስድስት ደግሞ እነዚህ እና መሰል ቅጣጫዎችን ተከትለን ባደረግነው ርብርብ በስምንተኛ ክፍልም መረባረብ ወይም ደግሞ ውጤታማነት የታየበት ሁኔታ ነው የነበረው። በአስራ ሁለተኛ ክፍልም ደግሞ እና ከነ ችግሩም ቢሆን የተሻለ ውጤት ነው የተመዘገበው። ይህ ሲባል ግን በቂ ነው የሚል ሳይሆን ገና ያው እንደ ሀገር ስብረቱን ለመጠገን ጅማሮ ላይ ስላለን ይህን ጅማሮ አጠናክረን ለመቀጠል ያው በእኛ ዞንም ሰፊ ስራዎች እየተሰሩ ናቸው። በሆልት ኢንተርናሽናል ድርጅት የሀገር ውስጥ ተጠሪ የሆኑት አቶ ዘሪሁን ጉልቴ ድርጅቱ ድጋፍ ከሚያደርጋቸው ፕሮግራሞች አንዱ ትምህርት በመሆኑም በከንባታ ዞን የትምህርት ጥራትን ለማሻሻል እና ተደራሽነቱን ለማስፋት ከሌሎች ግብረሰናይ ድርጅቶች ጋር በጋራ እየሰራ መቆየቱን ተናግረዋል። ትምህርት ካሉን ሰፊ ፕሮግራሞች አንዱ ነው። ባለፉት አመታት በተደረጉ የተለያዩ ጥናቶች እዚህ ከንባታ ዞን ላይ በትምህርት ወደ ኋላ የቀረንባቸው ብዙ ክፍተቶች እንዳሉ ካየን በኋላ የትምህርት ጥራትን ለማሻሻል ተደራሽነትንም እንደዚሁ ከፍ ለማድረግ በተለያዩ ወረዳዎችና ከተሞች እየሰራ ነው ስራ እየሰራ ነው። በዚህ ግን የኛ የአሰራር ምርጫ ቀጥታ ፕሮግራሙን የመተግበር ሳይሆን ካሉ አገር በቀል ድርጅቶች፣ በተለይ መንግስታዊ ያልሆኑ አገር በቀል ድርጅቶች ጋር ከእምነት ተቋማት ጋር ከማህበረሰቡ ጋር ነው የምንሰራው። የኬቲዜድ ኦቪሲ ዳይሬክተር አቶ ወንድም አለም ደሳለኝ ተቋሙ በትምህርት ዘርፍ የላቀ ውጤት ማስመዝገብ እንዲቻል በቅድመ መደበኛ ደረጃ ትምህርት ላይ የተለየ ትኩረት ሰጥቶ እየሰራ እንደሆነ አብራርተዋል። ኬቲዜድ ኦቪሲ ሀገር በቀል ድርጅት ነው። ሆልት ኢንተርናሽናል ከሚባል ፓርትነራችን ጋር እንዲሁም ከሌሎች መንግስታዊ ካልሆኑ ድርጅቶች እና ከመንግስት ከኮሚኒቲ ጋር በመተባበር በተለይም ቅድመ አንደኛ ወይም ኤርሊ ቻይልድሁድ ወይም ቀዳማዊ ልጅነት ላይ አተኩረን በተለይም ከአራት አመት እስከ ስምንት አመት ላይ አተኩረን ነው የምንሰራው። መሰረታዊ የሆነ ለውጥ ማምጣት የሚቻለው ደግሞ በዛ እድሜ ክልል ላይ ያሉ ህጻናት ላይ ሲሰራ ስለሆነ ይህን ለማሳካት በሞዴል የሚባሉ ሰባት ትምህርት ቤቶች አሉ። እነዚህ ሰባት ትምህርት ቤቶች በሁሉም የዞናችን ትምህርት ቤቶች እንዲሸጋገሩ በተለይም ደግሞ የትምህርት አክሰስ በሌለባቸው አካባቢዎች ደግሞ ከማህበረሰቡ ጋም ከሃይማኖት ተቋማት ጋም ከመንግስት ጋር በመተባበር በቀጣይ የአምስት ዓመት እቅድ አቅደን ዛሬ የከምባታ ኤጁኬሽን ሪፎርም ሙቭመንት ወይም የከምባታ የትምህርት ንቅናቄ መድረክ ተዘጋጅቷል። ዛሬ ኬርም የሚባል ካውንስል ይመሰረታል። ያ ካውንስል የሚመራው በዞኑ አስተዳዳሪ ነው። እንግዲህ ቀጥሎ ሁሉም ባለድርሻ አካላት የሚሳተፉበት ነው የሚሆነው። ይህን ለማሳካት እንግዲህ የአምስት ዓመት መርሃ ግብር ወይም እቅድ ይፋ ተደርጓል ዛሬ።